መጣ፣ ተመስገን። እሳቸው ግን ሞት መጣ ሲሏቸው ሞት መጣት ሆና ይ አባባ ገብረየስ ሞት ባለቤታቸውንና ከአምስት ልጆቻቸው ውስጥ ደግሞ ሦስቱን ነጥቋቸዋል። እናም ሞት ይቅርታና ጸጸት የለውም ይሉና ሞትን ለማምለጥ የተለያዩ ዘዴዎችን ቀይሰዋል። ከቤታቸው በስተቀኝ ከወጡ ሲመለሱ በስተግራ ነው፣ በሄዱበት አይመለሱም። እርግጥ ነው የእግር መንገድ ይወዳሉ። በእግራቸው ነው እስከ አዲስ አበባ ድረስ፣ እስከ ለገሃር ድረስ፣ እስከ ሳሪስ ድረስ በእግራቸው ይሄዳሉ። የእግር መንገድ ይወዳሉ እና እድሜም የሰጣቸው ይሄ ነው ማለት ይቻላል ብዬ ገምታለሁ በራሴ ጊዜ እና በሄዱበት አይመለሱም ያው በወጡበት አይገቡም ነበረ ግን በሄዱበት በግራ ወጥተው ከሆነ በቀኝ ነው የሚመለሱት በቀኝ ሄደው ከሆነ በግራ ይመለሳል አይ እርግጠኛ ነኝ ይሄንን እንኳን ሞትን ሲፈሩት ሲሸሹት ሲደበቁት ኖረዋል ምክንያቱ ምንድን ነው አልወድም ሞት አስጠላኛል አልወድም እንደው እንትን ቢመጣ እንኳን እንደተኛሁ እንቅልፍ እንደወሰደኝ ወዲያው ሸለብ አድርገኝ ነው ምለው፣ ጌታ ነው ሞታሉ። አይን የሰያት ግደለኝ ነው ምለው። ይሄ ነው ትክክለኛው። ምነግረ ልጅ ጌታ። አባባ ገብረየስ ሸዋን ግዛው ከአያሞት እንግዳ ጋር ተገናኝተው ይሆን አያሙት አያሙት አያሙት ይላል። ከመንገድ አግኝቼው እንዴት አደርክ አልኩት፣ እንዴት ዋልክ ብያልኩት። እሱም አልፎ ሄደ፣ እኔም አላምኩት። በእግሮ ሲጓዙ ሲኳትኑ ፈጽሞ የኋላዎትን አያምኑም። ለምንድን ነው? ድንገት ድንገት መጣ ይዘኝ ይመስለኛል። ድንገት ሰው ሌለበት ይዘኝ ይመስለኛል። ተኋላ ያመጡ ለዚህ ነው አንደስም ለዚህ ነው ከጌታ ጋር ጌታ ተመልካች ነው። መጥቶ ይዘኝ ይመስለኛል። ተዚህ ማንም ያመጣል ይዘኝ ይመስለኛል። እንደዚያ አባባ ገብረየስ ለዝቻለም መመረቂያ እድሜና ጤና ስጠኝ እንጂ አሟሟቴን አሳምርልኝ። ጸሎት አይመቻቸውም እንደው ሞት ጨርሰው ቢቀር ጥሩ ነው የሚል ነው። አይቀርም፣ ነገር ግን ቢቀር ጥሩ ነው የሚል አስተሳሰብ ነው ያላቸው። አባባ ገብረየስ መንዝ ደንገዜ ተወልደው ሼሾ ገበያን ፈንጭተውባታል። እድሜያቸው በሃያዎቹ ገደማ ሲሆን ወደ አዲስ አበባ ተጓዙም እርሳቸው የሞት መምጫው መንገድ አያሌ መሆኑን ያምናሉም። ሸረሪት የምታደራው ድር ከሞት መረብ ጋር ይመሳሰላል ይላሉም። አባባ ገብረየስ ሞትን ያመለጡበት ዘዴዎች መካከል አንዱ ቦታ መቀያየር ነው። ትላንት አሁን ለምሳሌ ሜክሲኮ ነበሩ አሉ። አመሲኮ አለ። ትክክል ትክክል፣ ሜክሲኮ አለ። ወዳጆች አሉ። የት ሜክሲኮ? አመሲኮ ወዳጆች አሉ። ተዚያም ስመጣ ከዛ ደግሞ ወደ ለገሃር ሄዱ እኮ አኮ፣ ለገሃር ኬኩና ከዛ ደግሞ ወደ ቦሌ ሄዱ አይ ቦሌ ወዲህ ተስጢፋኖስ በታች ተመለስኩ። ያንን ያደረጉት ግን ሞትን ስለሚፈሩትና ስለሚደበቁት ነው አሉ። ስለሚሸሹት ሸሻለ ሸሻለሁ። አሁንም እስታለሁ ድረስ መደበቅ አለብኝ። አንድ ዓመት እንኳ ልክራ ዘንድ ለወንድ ክራ። ስለዚህ ሜክሲኮ፣ ለጋሃር፣ ቂርቆስ፣ ቄራ እያሉ ነው ሞትን የሚደበቁት የሚሸሹት ማለት ነው። በአንድ ቦታ አልሄድም። አንድ ቀን በአንድ ቦታ፣ አንድ ቀን በአንድ ቦታ ነው የማታወቀን አንድ ቀን በአንድ ቦታ። አሁን ደግሞ ነጋሁን በሳሪስ ነው የሚሄድ። አንድ ቀን በአንድ ቦታ፣ ሁልጊዜማ በሄድኩበት አልሄደም። እንደዚያ ትክክል ነው። እንደ እርሳቸው የህይወት ትግል ቀን ሞትን አምልጠው ማምሻውን ቤታቸው ይደርሳሉም። አልጋቸው የጸጥታና የእረፍት ሰገነታቸው ነው። እንቅልፍ እስከሚይዛቸው ድረስ አንጋጠው አታጋልጠኝ ከማለት ውጪ ድምፅ ማሰማት አይፈልጉም። መንገድ ሲያሳብሩ፣ ሲያቆራርጡ በቀኝ ወጥተው በግራ ሲመለሱ፣ በአውቶቡስ ሄደው እንደሆነ በታክሲ ወይም በግሮ ሲመለሱ በርግጠኝነት ሞትን አመልጣለሁ ብሎ ደምድመዋል ማለት ነው?

መመረቂያ ሰጠኝ ነው። አሁንም ይጨምራል። አሁንም ጉዳይ አለው። አሁን ደግሞ ዘንድሮ ወደ መስከረም ተመጣ ደግሞ ሊጨምርልኝ ይችላል። መስከረም ነች፣ ወሰኑ የዓመቱ በቃ መስከረም ተደገሙ። ደግሞ ለከርሞ ወይ እንዲሁ ታጫውቱኝ ይሆናል። እንደዚያ ሀሳቤ እንደዚያ፣ እዚህ ርጋራ እንደዚያ መስከረምን ነው ማምነው እኔ በአመት ሞላይ ብዬ አባባ ገብረየስ ዛሬም ሕይወትን ያፈቅራሉ። ፀሐይ ስትወጣ እንጂ ፀሐይ ስትጠልቅ መመልከትን አይወዱም። አያሙት አያሙት አያሙት ይላል። ከመንገድ አግኝቼው እንዴት አደርካልኩት እንዴት ዋልብያልኩት እሱም አልፎ እ ከኑሮ ጩኸት፣ ጫጫታ፣ ረብሻ ልክ በማዕበል ውስጥ የምትዋዥቀዋ መርከብ መልሕቋን ጣለች፣ አረፈች፣ ተረጋጋች፣ ጸጥ ዋለች ማለት ነው። ሞት ማለት ለኔ ስለ ሞትም ስናስብ ስትጠይቀኝ፣ ገና ይህንን ነው ማለት ከማስባቸው አስር ፕሮግራሞቼ በቀን አሁን ቁጭ አድርገህ ስለ ሞት ስትጠይቀኝ እርፍ እንድል ታደርገኛለህ። ለካ ቀረን፣ ለካ ሂያጆች ነን፣ ለዘላለም አንኖርም እዚህ ዓለም ላይ እና እንዳሁም የሰው ልጅ ሞቱን ቢያስብ ለኑሮው በጣም ትልቅ ጠቀሜታ አለው ብዬ አምናለሁ። ሰብሳፎች አንሆንም፣ ጨካኞች አንሆንም። ገሎ መኖርን ወይ ሌላውን ገፍቶ መኖርን አንመኝም። ለምን ሄያጆች ነናል። ምን አጨቃጨቀን? እሺ አመት አንኖርበት ይሄንን ዓለም። ኤኒዌይስ እና እንደውም ሞትን ማሰብ ለኑሯችን በጣም ትልቅ ጠቀሜታ አለ። ሞትን መካድ የሞት መኖርን ዲናይ ማድረግ መካድ ሞት የለም ብሎ ሞት እንደሌለ አስመስለን መኖሩ ነው እንዳው ትልቁ በህይወታችን የምንሰራው ስተት የሚመስለኝ። የሰው ልጅ መሞት የሚጀምረው ከተወለደበት ቀን ጀምሮ ነው። ሀያ ዓመትም ይሆን መቶ ዓመትም ይሆን እድሜው ከተወለደበት ቀን ጀምሮ ነው የሚታሰበው። ስለዚህ እያንዳንዷ ቀን ዋጋ ያላት ቀን ነች ማለት ነው። በተለይ ደግሞ የምን ሞትበትን ቀን ሳናውቀው ስንቀር ለቀኑ ምን ያህል ዋጋ መስጠት እንዳለብን ያሳስበኛልና፣ ያው ሞት በምንም ምክንያት የማይቀር የሰው ልጅ ዕዳ ነው። ስለዚህ በዚህ ተስማምቼ ነው የምኖረው። እዚህ በምኖርበት ሰዓት ላይ ከሞት በሞታችን በኖሯችን በህይወታችን ከምናስበው የሞት እሳቤ ይልቅ ከሞትም በኋላ ስለምንኖረው ነው ብዙ ጊዜ የምንጨነቁና የምናስበው ምክንያቱም ምድር ላይ ስንኖር ሞትን እያሰብን ግን ህይወትን እየረሳን ሁሉም ሰው በህይወት ዘመን እስካለ ድረስ ያለንበት ጊዜ ምን ያህል ጊዜ እንደምንቆይበት የሚታወቅ ነገር አይደለምና በተቻለ መጠን ጥሩ ነገር፣ በጎ ነገር፣ ለሀገር፣ ለወገን የሚጠቅም ነገር አድርገን ብናልፍ የሚል ነገር ነው። ያ ነው ሞትን ድል ማድረግ ማለት። ከዛ በኋላ ስላለው ጉዳይ እንዲህ ነው ብሎ ለማስቀመጥ እርግጠኛ መሆን አይቻልም እና ፈላስፎች ወይም ሀሳቢያን የሞት ነገር ብዙ የሚያስጨንቃቸው አይደሉም ምክንያቱም ምንድን ነው የሚሉት ከጥንቱ ዘመን ጀምሮ ያሉ ፈላስፎች የሚነግሩን አንድ መሰረታዊ ነገር ስለ ህይወት